ሰላም ጤና ስጥልኝ። የተወደዳችሁን የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። መልካም ሚዲያ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው። አልፎ መረጃን የሚያስቀድምላችሁ ወደ ትግራይ ሊጓዝ የነበረው ልኡካን ቡድን ቀርተዋል የተባለው። የልኡካን ቡድኑ ዋና አላማ ወደ ትግራይ የሚሄድበት ትጥቅ የማስፈታት ስራን ለማከናወን ነበር አላማው ተብሏል። አሁን ግን ነገሩ ተቀይሯል የተባለው። እንኳን ሁለት ሺህ ሰራዊት ሁለት መቶ ሺህ ሰራዊት ትጥቅ ለማስፈታት ይቅርና ሌላ አፈሳ በትግራይ ተጠናክሮ መቀጠሉን የመረጃ ምንጮች ከትግራይ እያወጡ ይገኛሉ። ይሄ ልኡካን ቡድን እንግዲህ እንደምታውቁት በዲዲአር ምክንያት በርካታ የትግራይ ታጣቂዎችን በፕሪቶሪያው ስምምነት መስራት ትጥቅ እናስፈታለን የሚል ፕሮግራም ይዞ ነበር። እንግዲህ በጣም የሚገርመው ጉዳዩ ሌላ ሆኖ ተገኝቷል። የትግራይ ቲዲኤፍ እንግዲህ በአሁኑ ሰዓት መቀሌንም የተቆጣጠረበትና የኤፍኤም ሬዲዮ መቶ አራት የኤፍኤም ሬዲዮ ጣቢያንም ተቆጣጥሮ ምንም አይነት ነገር እንዳይተላለፍበት እያደረገበት ያለበት ሁኔታ ነው ያለው። በተለያዩ በረሃዎች ኪ ሲሆኑ ቦታዎች ላይ ስልጠና ሲወስዱ የነበሩት አሁን ወደ ከተማም እየገቡ እንደሚገኙ የተገለጸበት ሁኔታ ነው ያለው። በትግራይ እንግዲህ በርካታ ነገሮች እየተቀያየሩ ይገኛሉ። አዳዲስ የደበቋቸው መሳሪያዎችም በማውጣት ላይ እንደሚገኙ የተገለጸበት ሁኔታ ነው ያለው። ምክክር ኮሚሽን ለአረጋ ከበደ የተኩስ ማቆም ስራ እንዲሰራ ጠይቋል። እዚህ ላይ እንግዲህ የአረጋ ከበደ የተኩስ ማቆም የተኩሱ ባለቤት ሳይሆኑ የተኩሱ አስተባባሪ ናቸው። የማስቆም አቅምስ አላቸው ወይ? እስረኞቹም ይፈቱ እየተባለ ነው ተብሏል። በዚህ ሂደት ውስጥ እንግዲህ ህዋት አንዳንድ ያልታዩ መሳሪያዎችን አውጥቷል። አንዳንድ እንደ ዱቄት በትንላል የተባለው ህዋት እንግዲህ ዳግም በሁለት እግር እየቆመ ይገኛልም ተብሏል። እንደ ሀገር ያነቃነቀ የሚገኝበት ሁኔታ ነው ያለው። በኦሮሚያ ውስጥ እንግዲህ ባለፈው በተደረገው ስብሰባ ቁጥር አንድ ስጋታችን ህዋት ነው ተብሎ ነበር። በስብሰባው ትግራይ መቀሌ ከተማ ወታደራዊ አፈሳ ቀጥሏልም ነው የተባለው። ሾፌሮቹ ከመስፍን ኢንዱስትሪ ወጥተው ሰልፍ ይዞ ወጣቱን ጭኖ ሊሄዱ ነው ተብሏል። እንግዲህ በተለያዩ መሳሪያዎች እንግዲህ የተለያዩ መሳሪያዎች እንግዲህ ከየተደበቁበት እንዲወጡ እየተደረገ ይገኛል። አድማጮቻችን፣ ተመልካቾቻችን ትግራይ እንግዲህ በጣም በሚገርም ሁኔታ ነገሮች እየተለዋወጡ የመጡበት ሁኔታ ነው ያለው። አማራ ክልል ደግሞ በተቃራኒው ተኩስ የማቆም እስረኞች ይፈቱ፣ ተኩስ ይቁም የሚል አይነት ነገር ነው እንግዲህ ለእናረጋ ከበደ ትእዛዝ የሚመስል ነገር የተላለፈው፣ አረጋ ከበደ በአማራ ክልል ውስጥ ቶክስ የማስተኮስ እና ቶክስ የማቆም አቅም አለው ወይ? በሌላው ነገር ምናልባት አረጋ ከበደ አንዳንድ ነገሮችን ለመፈረም እና አንፃራዊ ሰላም በክልሉ መጥቷል ብሎ መግለጫዎችን እንዲሰጥ ጽፎ እየሰጡት፣ ያንን ወጥቶ ከማንበብ በዘለለ አቅሙ ከየት እስከየት ነው የሚለውን በውል አይታወቅም። ወይ ይታወቃል። ማንም ኢትዮጵያዊ ማንም አማራ የአረጋ ከበደን የስራ ድርሻ በሚገባ ያውቋል። ቶክሲ ማቆም አቅም የለውም፣ ቶክሲ ማስጀመር አቅም የለውም። ግን የምክክር ኮሚሽኑ ይሄንን እያለ ይገኛል። ይሄም ራሱን የሚሻለው እንግዲህ፣ አንድ ተልዕኮ አለ። ምናልባት በአማራ ክልል ውስጥ አሁን እየተዋጉ ያሉት መከላከያ ሰራዊት አንዳንድ ቦታዎች ላይ ህብረተሰቡን ኦሪየንቴሽን እየሰጡ ይገኛሉ። ህዝብን እያወያዩ ይገኛሉ። ለግዳጅ ልንሄድ ነው። ስለዚህ አካባቢውን የእናንተን አካባቢ ተቀብላችሁ ተራክባችሁ አካባቢያቸሁን የምትጠብቁ እና ከፋኖ ጋርም ውጊያ ያደረጋችሁ የምትከላከሉ እናንተ ናችሁ፣ የደበቃችሁትንም መሳሪያ የግልም ይሁን የመንግስትም አውጥታችሁ በስራ ላይ ማዋል አለባችሁ የሚል ከፍተኛ የሆነ ፕሮፓጋንዳዎች እየተከናወኑ ይገኛሉ። በአማራ ክልል አሁን ወዴት ግዳጅ እንደሚሄዱ ግን በውል የሚገልጹት ነገር የለም። እያንዳንዱ መከላከያ ውስጥ አሁን ኦሪየንቴሽን እየተሰጠ ያለው አንዱ ይሄ ነው ማለት ነው። እንግዲህ እነሽመልስ አብዲሳ ከዚህ በፊት ስጋታችን የመጀመሪያ ቁጥር አንድ ፋኖ ስልጣን ሊቀማን ነው እያሉ ኦሮሚያ ክልል ውስጥ ከፍተኛ የሆነ የቅስቀሳ ሲያደርጉ ነበር። ፋኖን ወደ ቁጥር ሶስት አስቀምጦት አሁን ቁጥር አንድ ስጋታችን ህዋት ነው ብሎ ነበር። ህዋት እንግዲህ እንደተባለው አሁን ስጋትም የሆነበት ሁኔታ ያለው መሳሪያዎችን እያወጣ ይገኛል። በየጫካው ወይ የተለያዩ በረሃዎች ሲያሰለጥን የነበረውን ሰራዊት ወደ ከተማ ስቦ የማምጣት ሁኔታዎች አሉ። ምናልባት በጌታቸው ረዳ ምክንያት እንግዲህ በአብይ አህመድ አማካኝነት ህዋት ለሁለት እንዲከፈል ተደርጎ የግማሹ ህዋት ወደ ብልጽግና ገብቶ የብልጽግና ስራ አስፈጻሚ ሆኖ አገልግሎት ሲሰጥ እንደነበረ ይታወቃል። አብዛኛው ወረዳዎችና አብዛኛው ከተማዎች ላይ ህዋት ቅቡልነትን ያጣበት ሁኔታ ነው ያለው። አሁን ህዋት ይህንን ቅቡልነት ለማግኘት ምንድን ነው ማድረግ ያለበት? አንዳንድ የማንነት ጥያቄ የሚነሳባቸው ቦታዎችን በጉልበት በመውረር እነዚን ቦታዎች በራሱ ቁጥጥር ስር በማድረግ ህዝቡን ወደ ራሱ የመገልበትና ታዋቂነቱን ቅቡልነቱን በህዝብ ዘንዳ ለማግኘት ይህንን ስራ ሊሰራ ይችላል። ምናልባት ወልቃይት፣ የተለያዩ ሁመራ አካባቢዎች እንቅስቃሴዎችን ሊያደርግ ስለሚችል ይሄንን አንዳንድ ሰዎች መላምት ያስቀመጡበት ሁኔታ ነው ያለው። ጉዳዩም ፖለቲካውን ወደዛ ነው የሚወስደው። ምናልባት በትግራይ ክልል ውስጥ በአሁኑ ሰዓት ህዝቡ ከዚህ በፊቱን የሁለት ዓመቱን ጦርነት ግምት ውስጥ በማስገባት ስጋቱን እየገለጸ ይገኛል። ህዝቡ ወደ ጦርነት ይገባል ብለን አናስብም ሙሉ ለሙሉ ያንን እያስታወሰ ከባንክ ብሩን እያወጣ ይገኛል። አንዳንድ ቁሳቁስን ለቤት የሱቅ ሸቀጣ ሸቀጦችንም እያከማቸ ይገኛል ማህበረሰቡ። ምናልባት እነ ደብረጽዮን እንግዲህ ይህንን ህዝብ ወደ ራሳቸው ለመመለስ ህዝቡን የሚያስደስትና የሆነ የተለየ ነገር መስራት አለባቸው። ይህንን ነገር ለመስራት ደግሞ ወረራ ማፈጸም አለባቸው። ይህንን ወረራ የሚፈስሙት ደግሞ ወደ ፌዴራል መንግስት ሌላ ቦታ ሳይሆን እዛ አጠገባቸው ያለውን ወልቃይት ላይ ሊሆን ይችላል ተብሎ የተገመተበት ሁኔታ ነው ያለው። ሌላው እንግዲህ ታምቤን ያለው የተደበቀ መሳሪያም እየወጣ ነው ተብሏል። ሽሬም በሶስቱ ቦታዎች ላይ የደበቁትን መሳሪያ እያወጡ እንደሚገኙ ተገልጿል። እንግዲህ በሽሬ የአየር በረራ እንግዲህ ሌሊት ትላንትና ሌሊት በሽሬ የአየር በረራ ነበር ተብሏል። እንግዲህ ያልተለመደ በረራ ነው የተደረገ ነው የተባለው የማን ሀገር አውሮፕላን የምን እንደሆነ አይታወቅም። ሌላው የምስራቅ እዝ አዛዥ ጀነራል ሌተናል ጀነራል ማመር ተሰማ ለግዳጅ መዘጋጀት አለብን ለቀጣይ ተልእኮ ብሏል። ሰራዊቱ ኦሪንቴሽን ሰጥቷል። ሌላው የቤንሻንጉል በቤንሻንጉል በርካታ እስረኞቹ ታስረው ይገኛሉን የተባለው የታሰሩበት ምክንያትም ከመከላከያ ሰራዊት ውስጥ ካድታቸዋል ተብለው እንደሆነ ተገልጿል። ሌላው በደቡብ ጎንደር ያሉት የጦር አዛዥ ለግዳጅ ልንሄድ ነው እናንተን ተክተን ነው የምንሄደው ብለው ህዝብን እያወያዩ ነው ተብሏል። ተባብራችሁ ፋኖን ተዋቅ መዋጋት አለባችሁ ብሎ ህዝቡን ኦሪየንቴሽን እየሰጡ ይገኛሉ። ይሄ የሆነው ደቡብ ጎንደር አካባቢ ነው። እንግዲህ እንደዚህ አይነት ስብሰባዎች ለህዝብ ሲያደርጉ የነበሩት ስብሰባውን የሚያደርጉት ደግሞ የጦር መኮንኖችን እንደሆኑ ተገልጿል። በሸዋ መኮይ ከተማ አቅራቢያ የከባድ መሳሪያ ድብደባ አለን የተባለው የህዝቡ ሀያ ሶስት የሞርተር እና የዲሽቃ ድብደባ ነው ተብሏል። በተመሳሳይ በሰሜን ወሎ ወልዲያ መርጦ መቻሬ እና ወጠን ከማሌዳ ሶስት ሰዓት ጀምሮ የመርፍ ድብደባ እንደነበረበት ተገልጿል። በአካባቢው እንግዲህ ከዚህ በፊት የአየር ጥቃትም ደርሶበት ነበር። አድማጮቻችን፣ ተመልካቾቻችን ሌላው እንግዲህ በትላንትናው እለት በመቀሌ መቶ አራት ኤፍኤም ሬዲዮ ጣቢያ ምንም አይነት ነገር እንዳይተላለፍበት ተደርጓል። የራሳቸውን ሰው እስከሚያመቻቹን ሆነ የተባለው እንግዲህ በትግራይ ጉዳይ ዛሬ ውይይት ተደርጓል። እንግዲህ ጌዲዮን ጢሞቴዎስ የመራው መድረክ ነው ጌታቸው ረዳም ተገኝቶበታል የተባለው። መንግስት የክልሉን ሁኔታ በጥሞና እየተከታተለ ይገኛል ብሏል። እንግዲህ በተባበሩት መንግስታት አንዳንድ ተወካዮች በስብሰባው እንደተገኙ ነው እንግዲህ የተገለጸው። አሁን አስቀድሞ ይህንን የትግራይ ጉዳይን ከራሳቸው ላይ ያወረዱ ይገኛሉ። ነገ ለሚነሳው ጦርነት እንዲህ ብለን ነበር ማለት እንግዲህ ሩጫ፣ አሁን ሪፖርት፣ ጌታቸው ረዳም ሪፖርት ከራሱ ላይ ያወረደበት ሁኔታ ነው ያለው። በአንድ በኩል ወታደር ይግባ አላልኩኝም፣ የፌደራል መንግስት ጸጥታውን ያስከብር ነው ያልኩ የሚል የተጣረዘ ንግግር ነው ጌታቸው ረዳሁን እየተናገረ የሚገኘው። ምናልባት ጌታቸው ረዳሁን ወደ መቀሌ ተመልሶ አንዳንድ ነገሮችን ይሰራል ወይስ አይሰራም የሚለው ጉዳይም ራሱ ሌላ አደጋ የሆነበት ሁኔታ ነው ያለው። እንግዲህ ይህንን በቅርበት ሁኔታውን ተከታትለን መረጃውን የምናገኝ ከሆነ በትክክል አድማጭ ተመልካቾች ይህንን መረጃ ተደራሽ እናደርጋለን። አድማጮቻችን፣ ተመልካቾቻችን ዝግጅት አለ። ይሄ ዝግጅት እንግዲህ ከማጋር እንደሆነ አይታወቅም። ህዋት ከፌዴራል መንግስት ጋር ተመልሶ ይዋጋል ወይስ የበላይነቱን ወስዶ ክልሉን ተቆጣጥሮ ፓርቲ ሆኖ ለውድድር ይቀርባል የሚሉትም በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ከጌታቸው ረዳ ጋር ሆኖ በተለያዩ መስሪያ ቤቶች ላይ ተመድበው ሲሰሩ የነበሩት ግማሾቹ ታስሯል፣ ግማሾቹ ደግሞ ወደ አዲስ አበባ የሄዱበት ሁኔታ ነው ያለው። ጌታቸው ረዳም እንግዲህ ለጊዜው አዲስ አበባ እንደሚገኝ ነው የተገለጸው። ምናልባት ይህንን ስብሰባ ካጠናቀቀ በኋላ ወደ መቀሌ ይመጣል ወይስ አይመጣም የሚለው ራሱ ሌላ አንድ ነገር ነው። እንግዲህ ለዋስትናው እነ ደብረ ሲሆንስ እሱ ነው ባለው ሁኔታ ካገኙት እስረኛ አያደርጉትም ወይ የሚሉት በርካቶች ሀሳብ አስተያየት እየሰጡ ይገኛሉ። ይህን አብረን የምንከታተል ይሆናል ማለት ነው። ምክንያቱም ዞሮ ዞሮ ያው እነሱ አንድ ናቸው። ሆኖም ግን የፖለቲካ ለውጥ እንዴት እንደሆነ አይታወቅም። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያን ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለ።